ፕራንክ አድርገናቸዋል። በቃ በቃ። አይደለም! እንዴት ሳትነግረኝ ፍቅረኛ? ጭራሽ ቀለበት ልታስር ነው? ምን አገር ሌላ ነው መቀለጃ? ያው ማቲ በጣም የምወደው በጣም በጣም የምወደው ወንድሜ ነው። ሰላም ሰላም፣ ወደ ዩትዩብ ቻናችን ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ያው ከባለፈው በኋላ በጣም ብዙ ሀሳብና አስተያየቶች ሲጻፉ አይቻለሁ። በጣም ብዙ ሰዎች የራሳቸውን ሀሳብ አስተያየት፣ ባለፈው በተፈጠረው ነገር ሁላችሁም የራሳችሁን ሀሳብና አስተያየት ተጽፉልኝ አይቻለሁ። ሶ ሁላችሁንም እንደ ሀሳብ እንደ አስተያየት የተፈጠረውን ነገር አይታችሁ የጻፋችሁልኝን ኮመንት ተቀብያለሁ። እኔም ብሆን በተፈጠረው ነገር ደስተኛ አልነበርኩም። በጣም ነበር የተናደድኩት ከዛ በኋላ ብዙ ነገር አውርተን ምናምን ከፁብ ጋር በጣም ብዙ ነገር ብዙ ከብዙ ጭቅጭቅና ከብዙ ንትርክ በኋላ አንዱ ውሳኔ ይወስነናል። ያው እንዳያችሁት፣ በዛ ሁኔታ እኔ ነገሮችን መቀጠል አልችልም። ያው ከዚህ በኋላ ፍቅረኛ አለኝ ብዬ መውራት የምችል አይነት ሰው አይደለሁም። እኔ በራሴም በእሷም በተፈጠረው ነገር በጣም ነው ያፈርኩት። በጣም ብዙ ሰዎች የሰጣችሁኝም ማስተያየት በነገሮች ላይ እንዲወስን አድርጎኛል። ዛሬ ለአንድና ለመጨረሻ ጊዜ ሰው ጠርቻ ያለው ያለው ነገር በደንብ ብሪፍ ልናደረግላችሁ ማለት ነው። የተፈጠረው ነገር ልናወራችሁ አንድ እንግዳ ጠርቻ ያለው ወደዚህ እንጠሯዋለን። እንግዳችን ወደ ዩባኬን እንደነሽ ሰላም ነው ምንድም ታስፈራሪኝ ምሮም ታስፈራሪኝ ማለት ነበር በቪዲዮ ሰበብ ጨፍጭፋ ጨፍጭፋ ጨረሰችኝ። ያው እንግዲህ ቤተሰቦች፣ ያው ዛሬ ለእናንተ ትልቅ ሰርፕራይዝ አለን። በጣም ብዙ ሰዎች ስለተፈጠረው ነገር ስለ ጽሁፍ ያላችሁን ሀሳብ አስተያየት በጣም ብዙ ሰዎች ትጽፉልን ነበሩ። ከመጀመሪያ ከትውቃችን ቀን ጀምሮ በጣም ብዙ ሰዎች ስለ ጽሁፍ ያላችሁን አስተያየት ትጽፉልን ነበረ። ገና ሳመጣት ምንድን ነው ችል ለምንድን ነው በደንብ ልብሷን ያለበተችው ተባለ ሁለተኛ ቀን ከሲንዲጋ መኪና ውስጥ ተጣላን የምን አይነት ባለጌ ነሽ ተባለ ሶስተኛ ቀን ደውላ አጃ ቁጥያችንን ሰደበችን ሙልጭ አረገችን ድጋሚ ተሰደበች ለአራተኛ ጊዜ ባለፈው በጥፊ መታችን ድጋሚ ተሰደበች ስንት የተሰደብሽ ሰባቴ ቁጥራችን አምስቴ ነው ቁጥር አልተማረች ይኸውላችሁ ምንድን ነው ሰባቴ ነው የመጀመሪያ ቀን ከዛ ሁለተኛ የመኪናው ሶስተኛ ደውለሽ እንደዛ ከሆነ እንደዛ ከሆነ ይሁን ለማንኛው ዛሬ አንድ ምን እነግራችሁ ነገር አለ እጹብ የአራዳ ልጅ ነች ዝም ብላችሁ እንትን ባትሏት ጥሩ ነው እንግዲህ ዛሬ ለእናንተ የደበቅናችሁን አንድ ነገር ይፋ ልናደርግላችሁ ወደናል በዚህ ቪዲዮ ምክንያት በጣም ብዙ ሰዎች የራሳቸውን የግል አስተያየት ሲሰጡ ነበረ በጣም ብዙ ሰዎች እንዴት ሳትነግረኝ ፍቅረኛ ጭራሽ ቀለበት ልታስር ነው ሲለኝ ከአቅመ በላይ ይበልታ ነው። ተዋትን ቁንጣን እስኪይዛት በልታ ነው። ለማንኛውም መጀመሪያ እንገራቸው እንጂ ያለውን ነገር መጀመሪያ ወንበር ያዙ ምናምን ተረጋጉ፣ ተቀመጡ ምናምን ነገር ያለውን ነገር ስነግራችሁ ምንድን ነው ያው ፋሚሊ፣ እንግዲህ ብዙ ጊዜ ተሰድቤያለሁ። ብዙ ጊዜ አዎ፣ ባለፈው በጥፊ ትመታኛለች። ብዙ ጊዜ የማይሆን ነገር ተብያለሁ። ስድቡ ስድቡ አሬ አልቻልኩትም። ስድቡን እና በስተመጨረሻ የሁሉ ነገር ያው ማቲ በጣም መወደው በጣም በጣም ወደው ወንድሜ ነው እና ላይክ እስካሁን ድረስ የነበረው ነገር እናንተንም ያቺ ማነች ስሟ ፈረንጃዋ ፈረንጃ ሴትዮ ፕራንክ አድርገናቸዋል እና እስከዛሬ የነበረው ነገር በአጠቃላይ ፕራንክ ነው የነበረ ማለት ነው። እንዳጠቃላይ የተፈጠረው ነገር እኔና እፁብ ፍቅረኛ ሞች ሳንሆን ጓደኛ ማቾች እህትና ወንድሞች ነን ማለት ነው። በጣም ብዙ ሰዎች ያልናችሁን ነገር አምናችሁ በጣም ብዙ ሰዎች ማቲያስ ፍቅረኛ ያዘ ብሎ እግዚአብሔርን ነው የምላችሁ የምር ማቲያስ መድሃን ያለምን ደውሎ ይጠይቀኛል። እግዚአብሔር እንደ ሰፈር ላይ ራሱ የማቲያስ ፍቅረኛ በጣም ብዙ ብቻ ብዙ መስዋዕትነት ነው የከፈልኩለት። እውነት ነው ብዙ መስዋዕትነት ትከፍላለች። ግን የሚገርመው ነገር ምን መሰላችሁ? ያው የማትያስ ፍቅረኛ መባል በራሱ ትልቅ ታውቃላችሁ፣ ትልቅ ስኬት ነው። በቪዲዮ ሰበብ ቢሆን የኔ ፍቅረኛ ሆናለች እና እንኳን ደስ አለሽ፣ እንኳን ለዚህ ማድረግ አበቃሽ፣ በርቺ። እንግዲህ ያው በእኔ ስም ብዙ ቦታ መድረስ እንደምችል በነገራችን ላይ ማለት ነው። እዚህ ጋ የራሴ የግል ህይወት ትቼ ነው ሁሉም ሰው ላይክ የማትያስ ፍቅረኛ እየተባለ በዚህ ደረጃ ነው መስዋዕትነት የከፈልኩት በጣም የምወደው ወንድሜ ስለሆነ ማለት ነው። እና አክቲንግ ላይ እንዴት ነበርኩኝ ፋሚሊ? እግዚአብሔርን በጣም ኃይለኛ ሰው ሆነች። ማርያምን ይንትን ምናን ሳይሆን በጣም ኃይለኛ ሴትዮ ሆነች። በጣም ውስጧ ሰባት አሮጊት አለ በእርግጠኝነት ማውራት ምችለ አይ ቴንክ ዩ። በጣም አመሰግናለሁ ለነበረ ላደረግሽልን ትብብር በጣም አመሰግናለሁ ሲንዲ። ባይዘዌ ይህን ሁሉ ነገር ያሰብ ነው፣ መጀመሪያ ትዝ ካላችሁ የሆነ ጊዜ አሜሪካ ልሄድ ነው ብላ ፕራንክ አድርጋኝ ነበረ። ከዛ በኋላ እኔ አንድ ሁለት ጊዜ ፕራንክ ላደርጋት ሞክሬ አልተሳካለኝም። ሰው ለምንድን ነው ረዘም ያለ ፕራንክ አልሰራትም? የምርም በዛ ህይወት ውስጥ እየኖረች ያል እንዲሰማ። ዘ ዎኪንግ ዴድ የሚለውን ፊልም አይታችሁታል? ያ እንደዛ ማለት ነው። እና ስድስት ቪዲዮ ሙሉ ልጅቷን ስነዘንዝ ስነተርካት ስናስጨንቃት እየደወልን ደውላ ፐርሰናሊ ደውላ ስትሞል ጫት ነበር ሰደበች። ግን የአንቺ ደግሞ ስትመጣ ትንሽ እናስደንብራትና እውነቱን እነግራታለን። ለማንኛውም በእኔና በእፁ መሀል ምንም አይነት ነገር የለም። እፁ ማለት ለእኔ ምርጧ እህቴ ነች። በጣም ችጋራም ነች። ግን ሁሌም ባዶ ኪሷን ነው የምትመጣው። እሱ ነው ችግሩ። ትልቁ ችግራችን እንፈታተሽ አሁንማ ምንም ማለት ነው። ጋራ ውስጥ ነው ያረጋው። ለማንኛውም በኔና በፁብ መሃል ምንም አይነት ነገር የለም ከጓደኝነት ውጭ ማለት ነው። በዚሁ አጋጣሚ አንድ ነገር መናገር ፈልጋለሁ። የምርም እንደዚህ አይነት ነገር ተፈጥሮ ቢሆን ኖሮ በኔና በሷ መሃል ሶሻል ሚዲያ ላይ አላወጣውም ነበረ። የምርም ሲሪየስ። የምርም የምር ፍቅረኛ ኖሮኝ ምናምን ነገር ከሆነ እንደዚህ አይነት ትክክለኛ ነገሮችን እውነተኛ ነገሮችን ፍቅረኛዬን ትዳር ይነጋገባታሉ ብዬ የማስባትን ሴት ሚዲያ ላይ ይዤ ወጥቼ ራሴ ላይ ነገር አልጠመጥምም። እና ፍቅረኛ ቢኖር የለኝም፣ ፎርዘበዚህ ፍቅረኛ የለኝም ምናምን መናገር አለብኛ ከሌለኝ ኬት አመጣለሁ ሲቪ አስገቡ ፍቅረኛ የለኝም፣ ለምን ስራ ይቀርማል ብዬ ስለማስ እና ፍቅረኛ ቢይዝ ፍቅረኛ ሶሻል ሚዲያ ላይ ይዤ ወጥቼ ነብር አየኝ አላየኝ አይደለም። እና ሶሻል ሚዲያ ላይ ፍቅረኞቻችሁን እጮኞቻችሁን ሶሻል ሚዲያ ላይ ይዛችሁ እየወጣችሁ እራሳችሁን እንትን ባትሉ። ላለው ስላዳመጣችሁ እያመሰግናለሁ። ለማንኛውም ስለከፈልኩት መስዋዕትነት የደም ዋጋ በጣም ብዙ ሰክሪፋይስ ከፍላለች። የማትያስ ፍቅረኛ ተብላለች። እና አመሰግናለሁ። ለማንኛውም አሁን ሲንዲ ትምጣና ያለውን ነገር በደንብ ነግረናት፣ ፕራንክ እንደሆነ አስረድተናት፣ ያው ሆፕ ሉዊ እንደማትቀየመን ተስፋ እናደርጋለን። ለማንኛውም ሲንዲ ትምጣና እናወራለን። ሲንዲ ስትምጣ እንገናኛለን። አንቺ ግን ምንም ሲጀመር እንዴት ፍቅረኛ የትሆናለች? ይህቺ የእኔ እንግዲህ መድኃኒዓለም የእኔ ፍቅረኛውን ሴት ግን እንዴት የታደለች ነች! መድኃኒዓለም እስኪ ግርማ ሞገሴን እፁብ ጹብ ስሙን አልጠራችም። ለማንኛውም ሲንዲ ስትመጣ እንገናኛለን። ሰብስክራይብ እያደረጋችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። የማትያስ ፍቅረኛ ነች የሚለውን ወሬ እንዳባዛችሁት ሁሉ ሁሉም ነገር ፕራንክ ነበር የሚለውንም ነገር እንድታባዙልኝ። ስንት ገበያ ተዘጋብኝ ይመስላል። ወይ ያልቀረብህም በልጅ ምክንያት አግኝቶ እኮ ነው አግኝቶ የመሰለች ልጅ እዚህ ምድር ላይ እድለኛው ወንድ ነበርክ ብታገኘኝ፣ ግን ምን ታድርገዋለህ? ምን ታድርገዋለህ? የሌላ ነኝ አሽቃበት፣ የሌላ ነኝ አታገኘኝ። አሁን ትንሽ ደግሞ እሷ ስትመጣ ትንሽ እንጨቃጨቅ እና ሁሉንም ነገር ይፋ የምናወራው የምናደርገው ይሆናል። ሰብስክራይብ እ ስትመጣ ማለት ነው። ስርስ ብለን እንዲ አሁንም ድጋሚ እንደዛ አውርተን እንዴት ትመጣለች ምናምን እልሃለሁ። ከዛ ጓብዬ እናገራታለሁ። ዘምነ የምጠላሳዘረብላ እንደባለፈው እንደዚህ ብላ አቤት ትግስቷ። በቃ መሮኛል። ከንተ ላይ የጣላት አቤት ትግስቷ ማለቴ በስራ አይ፣ እኔ እንግዲህ ወደፊት ፍቅረኛ የምትሆን ሴትዮ እንግዲህ በሲንዲ ተጠረጥረኛለች ብዬ አላስብም። ግን መጠርጠር አለባቸው። ለምንድ ምን ጠረጠረ? ራሷ ላይፍ አላት። ሲንዲ ባይ ዘ ወይ፣ ደስ የምትል ሰው በጣም አሪፍ ሰው፣ ሳትመጣ ልንገራቸው ብዬ ነው። በጣም ደስ የምትል ሰው ነች፣ አሪፍ ሰው ነች፣ በጣም ትዕግስተኛ ነች። በዛ ልክ እየተፈታተንኳት ምንም አለ ማለት ወይ መጨረሻ አላለችኝም። በጣም ደስ የምትል ልጅ ነች። ፋሚሊ አሁን ትንሽ አስቀይሟት እና ከዛ እስኪ የሚሆነውን አብረን እናያለን። በቃ እሷ ስትመጣ ያለውን ነገር እናፈራርጠዋለን። እንደዛ ነው የሚሻለው። እሷ እንጠብቃለን። ስትመጣ እንገናኛለን።

መ ጨርሰጭጭቅ ሁ ጨረስን ጭቅጭቅ ዛሬ ለአንድና ለመጨረሻ ጊዜ ላስታርቅ የጠራኋችሁ ከዚህ በኋላ ባለፈው ከሆነው ነገር በሙሉ ከጠፊውም ከምኑም ከምኑም እኔና እጹ ተመካክረን ዛሬ መጨረሻ ጊዜ አስታርቀናችሁ ችግራችን ልንፈታ ተገናኝተናል ማለት ነው። ዛሬ እንደዚህ ተባብለን መተን ይቅር ካልተባበላ፣ ከሷ ጋር ስለቆምሽ ብቻ እንግዲህ እሺ ብላኝ መታለች። ከዚህ በኋላ ባንቺና በሷ ማለት ያለው ነገር ተፈቷል። ከዚህ በኋላ እየደወለች አትነዘንዝሽም፣ አጨቀጭቅሽም። ከዚህ በኋላ አንድ ነገር ካለችሽ ኧረ እባክሽ ተይኝ እንዴ! ምን ሆነሽ ነው? ተነጋግረና አንድ የመጣ በቃ በጣም ብዙ ጊዜ ጨቅጭቀሻታል። ከዚህ በኋላ አጨቀጭቅሽ

ያለኔ ፍቃድ ነው። በቃ ያለው ነገር እየነገርኳት ነው። ከዚህ በኋላ ደውላ ቆመሻል። እሱማ አረለማ ይልሽ። ከዚህ በኋላ ደውላ በግል ጉዳይ ደውላ አትነዘንዝሽም፣ አትጨቀጭቅሽም፣ አትደውልሽ፣ ያለኔ ፍቃድ አትደውልሽም። ስለሁሉም ነገር ይቅርታ ብላ ነው እዚህ የመጣችው። ነው አንቺ ነሽ ይቅርታ ማለት አትጠይቂ። አብሬያት ስለቆምኩ እራሱ ትልቅ ነገር ነው። የት ነው የምትሄጂው? አይደለም እኮ አይደለም፣ እንድትናገሪሽማ? አይደለም ለዛ እኮ ነው እየነገርኳት ያለሁት። ከዚህ በኋላ እኔ ፊት ምንም እንድትያት አልፈልግም እያልኩ ነው። እና ከዚህ በኋላ ምንም እንድትያት አልፈልግም። አይ ቲድ የት ነው ለምን የምትሄደው? ቆየች አንቺ ስነ ስርዓት ያዢ፣ ስነ ስርዓት ያዢ። ምድር እንዳትመልስ። አንቺ ምን ሆነሽ ነው? ላስታርቃችሁ ነው። በቃ አይ እንደሰደበች ማ አንቺ፣ ምንም በጣም ተርገብገብሽ። ለማንኛውም ከዚህ በኋላ እንዳትናገሪያት። ችግሩ ተፈቷል አይደለ? ችግሩ ተፈቷል። ለማንኛውም ያው አስታርቂያቸዋለሁ። ከዛ ደግሞ አንድ ነገር ለሲንዲ እነግራታለን። ሲንዲዬ ምናምን ነው እንግዲህ በጣም በጣም ብዙ ሰው የሲንዲን ትዕግስት ሲያደንቅ ነበረ። ትዕግስት እንደ እዮብ ተብለሻል። ቴንክ ዩ። እንደ እዮብ እንደዚህ ሳይሆን እንደ መጽሐፍ ቅዱሱ ነው፣ ትዕግስት እንደ እዮብ ተብለሻል። ለማንኛውም ያው ስለነበረን ቆይታ በጣም አመሰግናለሁ። አምስት ቪዲዮ ሙሉ ስነዘንዝሽ፣ ስነተርክሽ ቻል አድርገሽ እስከ ዛሬ ድረስ እየተሰደብኩኝ ፕራንክ ነው ስናደርግሽ የነበረው አንቺ ብቻ ሳትሆኚ፣ ቤተሰቦቻችንም ሁሉንም ነገር ማመን አልቻሉም። እና ዛሬ በሲንዲም በሷ መሀል ቆሜ ይሄን ነገር እናገራለሁ። እኔና እፁብ ፍቅረኛሞች ሳንሆን ጓደኛ አማቾች ነን። ይሄን ሁሉ ነገር ያደረግነው ነው ሲንዲ እህታችንን ፕራንክ ለማድረግ ነው። ሲንዲዬ ከዚህ በፊት አሜሪካ ላይ ነው ብላ ፕራንክ አድርጋኛለች። ሁለት ክፍል ሙሉ ብዙ ነገር ብዙ መስዋዕትነት እንድከፍል አድርጋኛለች። ይሄ ሁሉ ነገር የመልስ የምትመሆኑ ነው። እፁብ ፍቅረኛ አይደለችም። ማርያምን፣ መቤቴን እፁብ ፍቅረኛ አይደለችም፣ ጓደኛ ነች። ዛሬ ሳገኛት ስንተኛ ጊዜ ነው? ከቀረጻ ውጭ ያገኟት አንድ ቀን፣ እግዚአብሔርን፣ ማርያምን ለማንልሽ ምን አገባኝ ታዲያ ምናገ ማርያምን አይደለማ በት በት ላይ ነበር ይሄ ይዘው ከለይ ምንድን ነው መሰለሽ፣ ባለፈው ሻወር ቤት ውስጥ ያደረግሽ ነገር የባሳና አይደል? ግን እኔ እንዳንቺ ጨካኝ ለማንኛውም ቤተሰብ

እሷ ምን አረገችሽ? የኔ ሀሳብ ነው አይደል ሁሉም ነገር እና በእንደዚህ አይነት መልኩ ካልሆነ አንቺም ፕራንክ ለማድረግ። ኧረ ተው እባካችሁ፣ ኧረ ተው እባካችሁ። ከመቼ ሆነ ደግሞ አሁን? አንዴ የነገርኩሽ ምንድን ነው እንደዚህ የኔ ፍቅር ምን ይመሳሰላል፣ ሁለት አይጦች። ለማንኛውም ጋይስ እስከዛሬ የነበረው ነገር ፕራንክ ነው። እግዚአብሔርን ከዚህ በኋላ የነበራችሁን አስተያየት፣ ሀሳብ፣ አስተያየት ይቀየራል ብዬ ተስፋ አደርጋለሁ። ስለ እኛ የነበራችሁን ልከታ ስለ ጥሩም የነበረ ያው እጹብ ነው ኮመንት ላይ በጣም ብዙ ያጥራጋችኋት ሰዎች ያላችሁ እጹብ ፐርሰናሊ ቢሆን ነበር እስከዛሬ ጥሩ ሰው ነች። እንደዚህ አይነት ነገር አታረግ አታረግ እኔ ማቀሽ እኮ እንደ ጓደኛ ነው። ለፍቅረኛ ፍቅረኛ ደግሞ ፍቅረኛሽን እንደምታደርግ ምን ሰራልቲ ያለኝ ነ ፍቅረኛሽ ነው የሚያውቀው እንደ በሱ ከመጣችብኝማ እስካሁንም አልታገሳትም። ሲጀመር ጥሩ ሰውነች ብዬ ተስፋ አደርጋለሁ። እቻ ጽዬ ያው ለደረሰብሽ መከራ እንግልት በጣም ይቅርታ እንጠይቃለን። ስላደረግሽልን ትብብር ከልብ እናመሰግናለን። ሰላም ነው። እንዴት ነህ? እግዚአብሔር ይመስገን ሲንዲም ስለነበረን ጊዜ ከልብ እናመሰግናለን። አራት አምስት ጊዜ የተጠራት እሺ እያለች መታ ምናምን ብዙ እንግልት ደርሶባታል። ከዚህ በኋላ ደግሞ ፕራንክ ልታለኝ ስታስቢ እኔ ፕራንክ ፕሮማክስ ለማድረግ ዝግጁ መሆኔን እያሰብሽበት እናመሰግናለን። የዛሬው ፕሮግራማችን ይመስላል። አብራችሁ ስለነበራችሁ ከልብ እናመሰግናለን። ሆፉል ተሳክቶልናል ብዬ ተስፋ አደርጋለሁ። ያው ከእሷ በላይ ደግሞ እናንተም ፕራንክ አድርጌያችኋለሁ ብዬ ተስፋ አደርጋለሁ እና ይመቻችሁ። ለማንኛውም አመሰግናለሁ፣ ደህና አደሩ፣ ይመቻችሁ። ሰብስክራይብ፣ ላይክ ማድረግ እንዳረሱ ፒስ